ጤና ይስጥልን። በዚህ ፕሮግራማችን አይኮ የተባለ ፀሐፊ ለአዲስ አድማስ የላከውን አጭር ነገር ግን አስተማሪና ረብ ያለው ጽሁፍ አጋራችኋለሁ። ከዚያ በፊት ግን ትኩስ መረጃና ቪዲዮ ሲጫን በጊዜ እንደርሳችሁ የአዲስ አድማስን ቻናል ላይክ፣ ሰብስክራይብ እና ሼር በማድረግ ቤተሰብ ይሁኑ። ወዳችሁና ምርጣችሁ ስለምታደምጡን ከልብ እናመሰግናለን። አሁን በቀጥታ ወደ ጽሁፉ ሁሉም ይለመዳል ከእስር በቀር ይለናል ጸሐፊው። እስር ቤት እንደኔ ላለ በንባብ ካልሆነ በቀር ሰው ለመጠየቅ እንኳ ሄዶ ለማያቅ ሰው ከባድ ቦታ ነው። ደግሞም ምኑ ከምኑም ሳይያዝ ሲገባ በሱስ ምናምን ሲዳከሙ ለአቅም ግንባታ ብለው መታሰርን ምርጫ አድርገው የሚገቡ እንዳሉ ማንበቤት እዚህ ይለኛል። እኔ ገብቼ ካየሁት በኋላ አጨብጭቤላቸዋለሁ የስር ድንግልና ስላልተወሰደ ነው በመጀመሪያው ያመመህ ያሉኝም አሉ። በዚያም አለን በዚህ ባየሁት የሁለት ሳምንት እድሜ ግን ሁሉም ተለምዶ መታሰር ብቻ እንደማይለመድ ተረድቻለሁ። መጋቢት ሰባት ቀን 2017 ዓ.ም ም በአዲስ አበባ መስቀል አደባባይ በተሰናዳው የኢፍጣር ዝግጅት ወቅት ነው ነገርየው የተከሰተው። ፕሮግራም አልቆ አርፍደን በመድረሳችን የምናፈጥርበት ያላገኘነው እኔና ጓደኛዬ ከመንገድ ላይ ለመግዛት ወደ ሜክሲኮ ጉዞ ጀምረናል። ስቴዲየምን እንዳለፍን የኋለኛውን የተወ የፊቱን ያልነካ የጎኑን ያላየ ከበባ ነበር። እኛ መሀል ላይ ነን። ጥብቅ ፍተሻ ተደርጎ በካሜራም ታይቶ ንጽሕናችን ስለተረጋገጠ ለምርመራ ተብሎ እየተከፋፈልን ወደ ተለያዩ ክፍለ ከተማ ጣቢያዎች ተወሰድን። እኛ ወደ ሄድንበት ጣቢያ ከመጡት መሃል እቤቱ አፍጥሮ ለስራ ይወጣለ የተራዊህ ሰላት ሊሰግድ ፍልውሃ መስጊድ ሲሄድ የተያዘ አለ፣ ቤተ ክርስቲያን መላ አድርሶ እየተመለሰ ያለ ልጅ አለ። በምን ምክንያት እንደተያዝን ያወቅነውም ፍርድ ቤት ቀርበን ክሳችንን ስንሰማ ነው ብዙዎቻችን ምክንያቱን ያረጋገጥነው ነው ደግሞ ከተፈታም በኋላ ነበር። እንደ ኢትዮጵያ ላለ የብሔሮች፣ የመልኮች፣ የጎሳዎች፣ የሃይማኖቶች ስብጥር የገነባት ሀገር ላይ በእኔ እበልጥ እና በእኔ ልክ መሟገት ሀገሪቷን ማፍረስ ነው። ምንም ላላወቅ ነው። ከስራም ከትምህርትም አስተጓጉሎ ያሳሰረን የሃይማኖት ንጽጽር በሚል የተፈጠረ ብሽሽቅ ነው። አሁንም እንደ ኢትዮጵያ ላለ ሙስሊም፣ ክርስቲያን ሳይል ተፋቅሮና ተጋብቶ ለኖረ ህዝብ የኔ እኮ ትክክል በሚል ክርክር መነሳቱ ልክ አይመስለኝም። በትንሣኤ መኖር ያመነ መልካም ሥራ መስራት ጽድቅ እንደሆነ የሚናገር ሃይማኖት መሠረታዊው ላይ ተስማምቶ በቀረችው ጥቂት የአምልኮት ልዩነት መናናቅና መሰዳደብ መውረድ ነው። ከእምነትም በላይ ኢትዮጵያዊነት አንድ ያደረጋቸው ህዝቦች ነን። ከጅምሩ አንስቶ አንደኛው ለአንደኛው ከለላ በመሆን ነው ይኖር ነው። በታሪክ ወደ ኋላ ስናይ በመሀል የተነሱ ግጭቶችን ትተን ማለት ነው። እንደ ፀሐይ የሚበሩ ፍንጣቂዎች ነው ያሉን። ባጤ ዮሐንስ አራተኛ የአጥምቆት ዘመቻ ሙስሊሞች ስጋ እንዲበሉ በሚደረጉበት ጊዜ የእስላም ስጋ በድብቅ ይዘው ይሰጡ የነበሩ ቀሳውስት ነበሩ በመስጊድም ቤት በመስጊድም በቤትም ሰላት እንዳይሰገድ በተከለከለበት ወቅት በቤተ ክርስቲያንም በቤታቸውም እንዲሰግዱ ደብቀው ያስገቡ እንደነበር ያዩት መስክረዋል። የእንትን ቤተ ክርስቲያን ቄስ ታመሙ በሚባል ጊዜ ቂራታቸውን ትተው ሕክምና ለመስጠት ወደ ቤተ ክርስቲያኑ የሚሮጡ መሻሂዎች አልፈዋል። ከቅርብ ጊዜው ስናይ እንኳ የተራዊህ ሰላት አንዋር ሲሞላ ራጉኤል ተገብቶ ነበር የሚሰገደው። እንዲህ ነው ይኖር ነው። አሁን ግን የሌላውን ካላነጸርን፣ የሌላውን ካላናናቅን፣ የሌላውን ካልተሳደብን የራስ ልክነት አይረጋገጥም የተባለ ይመስል ሁሉም ወደዚያ ምርቷል። መልካም ሁኑ፣ ፍቅርን አስፋፉ፣ መተሳሰብን መተዛዘንን አስታውሱ ብሎ በየመስጊዱና ቤተክርስቲያኑ የሚሰብከው ወዲህ ዙሮ እነ ገሌ እኮ እንዲህ ይላሉ፣ ስለዚህ እኛን ልክ ብሎ ሲናገር ማፈር አለበት። በዚህ አማይ መሳይ አክራሪ ትውልድ አፍርቷል። ሁሉም ሃይማኖት የራሱ ሕግና አስተምሮ አለው። እሱን ከማስተማር በዘለለ ስለ ሌላው ካላወራ ትምህርት የለም ማለት ነው። የግድ ቤተ ክርስቲያንንና መስጊድ ስንሄድ ስለ ሌላው ስውትነት መሰበክ አለብን። በመልካምነትና መተዛዘን ያመነ በአምልኳዊ ጉዳይ ቢለያይም አንድ ነው ወይስ፣ አረብኛና ግዝኛ ሲሰሙ ሌላ አይነት ስለሆኑ ትርጉማቸውን ትተን ላያቸውን ብቻ በማየት መበሻሸቅ አለብን። ባሏ ስምና በእግዚአብሔር ስም እያለ አብሮ የሚኖር በተራ ጉዳይ ቢነጻጸር አማኝ አይደለም። ለእኔ መማርና ማወቅ የፈለገ ሁሉም የየራሱ ቅዱስ መጽሐፍት አለው። አበቃ። ከዚህ ባለፈ ለእኔ ንፅፅርም በሉት ብሽቅ ለኢትዮጵያዊ የሚያስፈልገው አይደለም። ከራሱም ከዚያኛውም ሰብስቦ ሀገሩ ከድህነት እንድትወጣ ከዘረኝነት እንድትላቀቅ መትጋት ነው የሚገባው። ሌላው ሌላው ግን አያምርብንም። ለሁላችንም ልቦና ይስጠን።